ሰላም ሰላም፣ ውድ የቱብ ቻናል ተከታታዮች፣ እንደናችሁ፣ ደህና ናችሁ? እኔ ያለው ፈጣሪ የተመሰገነ ይሁን። ውዶቼ እኔ የምለቀው ቪዲዮ እንደርሳችሁ፣ የደውል ምልክቷን ወይም የደውል በተናን በመጫን ተባበሩ። ላይክ፣ ኮሜንት፣ ሰብስክራይብ ሀሳብ አስተያየት አስቀምጡልኝ። ሰብስክራይብ አድርጉኝ ላለሁ እንጂ ውዶቼ፣ ዛሬ የምሰራላችሁ ነጭ መግሉባ ነው። ነጭ ነጭ፣ ሙሉ ነጭ መግሉባ ነው የምሰራው። አስሌ አይደለም። ምንም አይነት ማጁን ጥማጥም፣ ምንም አይነት ቲማቲም አልጠቀምም። እዚህ ጋር እንደምታይን ግማሽ ዶሮ በጨው በኋል በለውኝ በደንብ አጥቢያት አለሁኝ ከነ ጅልቷ አቀቅላት አለሁኝ ማለት ነው። በደንብ አላበስለውም፣ በደንብ አብስዬ አልቀቅለውም። የተወሰነ መጥበስ ፈልጋለሁ ብዬ እንደ አጋጣሚ ተጠርቼ ሄርኩኝ ማለት ነው። ውጭ ላይ ትእዛዝ ነበረ። ያንን ትእዛዝ ለመቀበል ቆዩብኝና ከመመላለስ ብዬ ደረጃ ስለሆነ ቆየ ማለት ነው። እኔ ስመጣ ዶሮ መብሰል ከምፈልገው መጠን በላይ በስላብኛል ማለት ነው። እኔ ታያ ምን እንደሆነ ታያላችሁ፣ አብራችሁ ይማችሁ። እዚህ ጋራ ምስማር ይሄ ለጉርም ፍልዋረጋ ቀይ ሽንኩርት ላይ የተጠቀምኩት ይወራል ለመቀቀል ማለት ነው። መረቁን አንደፋም፣ እሩዝን እንሰራበታለን ማለት ነው። እና መጥበስ ፈልጌ ነበረ ትንሽ፣ የተወሰነ ማለት ነው። አይኒዌ ልጠብሳ ስል እንትን አለችብኝ ፍርስርስ እንደማለት ስትል መልሻ ወጣት አልጠበስኳትም። ታዩታ አላቸው ተከታተሉ ማለት ነው። እዚህ ጋራ ካሮት አለኝ። ካሮቴን እንደዚህ አይነት አከታተፍ ነው የከተፍኩት ካሮቱን ብቻ ማለት ነው። ይኸው እንደዚህ በምታዩት መንገድ እንደዚህ ከትፌዋለሁኝ። ይኸው እንደምታዩት እንደዚህ ታዋቂ ክትፍ አርጊው በዘይት ጠብሰዋለሁ። ሰጋ ዛጋ ይቀርታ አጋሳኝ የጋለ ዘይት አለኝ። ዛጋራ ይህ ፍልፍል ባርል ነው። ቢጫውንና እና ቀዩን ተጠቅም ያለውን ነው። አረንጓዴው ካላችሁ መጨመር መጠቀም ይችላል። ምንም ችግር የለውም። ይሄ በምታዩት መንገድ እንደዚህ ከተፍ ከተፍ አራኩትኝ። ተጠብሰዋሉ፣ ይህን በዘይት ማለት ነው። ይሄው ድንችንም እንደዚህ በምታዩት መልኩ እንደዚህ እከትፈዋለሁ ወይ ማለት ነው። ሁለት ድንችን የተጠቀምኩት እኔ፣ እናንተ እንደምትሰሩ መጠን ትችላላችሁ። እኔ አንድ ኩባያ ተግማሽ ነው ሩዝ የሰራሁት ያው እዛ ጋር በቀዝቀዛ በደንብ አጥቤ በጨውና በሃል ዘፈስፋለሁ። ሩዝ እኔ እንደዚህ ምግቤን እየቆራረጥ ኩሚኒ እዚህ ጋር እያስተካከልኩኝ አጥቤ በቃ ቅድሚያ የሆነ ምሳ ልሰራ ካሰብኩ ቅድሚያ ሩዝ ነው የማጥቦ። ሩዝ አጥባለሁ። ሩዝ አጥቤ በሩቁ ውሃ በጨው በሃል አድርጊ ዘፈስፋለሁ። ምን ጊዜ ማለት እዛ እዚህ ጋር ሽንኩርት እንደዚ በክቡ በክቡ ክትፋረኩና ትንሽ ረዝም ፍሬው እንዲወጣልኝ ነው። መጨረሻ ላይ ያው ጫፍ ጫፉ ምንተናለው ነው ስላይስ ነገር እንዲሆን እንደዚህ ቁርጥ አርቀዋል። ይሄ እንደምታውኝ ደስ የሚል ነገር አለው። ቀጭን ምናምን ሲያምር እንደዚህ አከታተፉ። እንደዚህ ሆነ ማየት ነው ይህንም ያው በዘይት ጠብሰዋለኝ እንግዲህ፣ ዱቄት ምናምን ምንም አይነት ነገር አልጠቀምም። ተከታተሉኝ፣ እንደዚህ ነው የምጠብሰው ይ ካሮቴን፣ ካሮትንም በደንብ ጥብስ ጥብስ ብስል አላረገው፣ የተወሰነ ነው የምጠብሰው። ይህም በዚህ እንደምታዩት በደንብ ብስል እስከሚል አልጠበስኩትም። ግማሽ አጠባበስ ነው የጠበስኩት። አስሊው አሰራር አይደለም፣ ነጭ መግሉባ ነው። በአስሊው እመጣላችኋለሁ። የሚገርም ነው ምሰራው። እኔ ሴትዬ በጣም ትወድልኛለች። እህቶቿ በጣም ይወዱታል። ድንችን እንደዚ እንደምታዩ ጠብስ አረኳትኝ። ያው ማጥለይ ላይ አረጋለሁ። እንደዚህ እዚህ ጋራም በድንች አይነ እንደዛው ጠብሳለሁ። ይሄንንም ፍልፍል ባሪዴን በዚህ እዚች ጋራ ዶሮዋን ጠብስ ባሰኩበት ድስት እንደዛ አምጥቼ ብዙ አልጠብሰውም። ጥብስ ጥብስ አይደለም ማድረገው የተወሰነ እንደዚህ ጋር ይሄ አጣዋለ ማለት ነው። ቡዶች እንደምታዩት በጣም የሚጣፍጠው ብቻ ሰርታች እናንተ ሞክሩ። ይው እዚህ ጋራ ዘይት አርጌ እንደዚህ ዶሮ አመጥበስ ፈልጌ ነበረ። ከዛ በጣም በጣም በስል ልብላለች፣ በጣም ማለት ነው። እኔ ትንሽ ነበረ ቀቀላ አድርጌያት ቢያንስ አንድ ሀያ ደቂቃ ምናምን ቀቅዬ ከዛ በዘይት ጠብሼ ያው መግሉባ ስለሆነ ውሃ ጨምሬ ምናምን ስለሚበስል ቃስ ብሎ እንደዛ ነበረ ሀሳቢ ማለት ነው። ግን እንዳሰብኩት አልሆነም። ኦርደር ነበረ ታች ሄጅ ነው እሱን ለመገበል ሲቆዩ ቢቆየው ማለት ነው። እዛ ይኸው ሽንኩርቴን ምዝች ጋራ በረጃጅሙ በስለ ሲከተፍኩትን እንደዚህ አምጥቼ ጠብስ አረገዋለሁ ማለት ነው። ይሄ አሹ ነው፣ ላሹ ነው ትንሽ ከላይ ማለት ነው፣ መጨረሻ ላይ ምግቡን ሰርተን ከጨረስን በኋላ እንጠቀማለን። ዘቢብም ጨምር ያለው ግን ዘቢብ እኔ የተጠበሰ ስለነበረኝ እዚህ ጋራ እንትን አላልኩት። የምሰጠብሰ ምናምን ላታዩ ትችላላችሁ ማለት ነው። አሁን ልንገራችሁ ብዬ ነው። አያችሁ፣ እንደዚህ ብራውን ከላር ሲይዝ ሽንኩርታችን አውጥተን ማጥላያ ላይ እናደርጋለን ማለት ነው። ይህ ዘቢብ ነው። የተጠበሰ ነው፣ ግን ሞቅ ለማድረግ ነው እንደዚ ያደረኩት። ሌላ ምግብ ስሰራ የተቀመጠ ነው። ከብሳ ስሰራ የተቀመጠ ነው፣ የተረፈ ማለት ነው። ዘፈዘፍኩበት ነው፣ ደፍጭ ማለት ነው። እዛ ይህን ዶሮን የቀቀልኩበትን ነው ያለው። ይህ መረቁ አልደፈውም ሩዙ ላይ ስለሚጨምር ማለት ነው። በነገራችን ላይ የሩዝ አዲስ ነው አዲስ ሩዝ ተገዝቶልኝ ይህንን ንዋ ወይም ደግሞ ይህንን ካምፓኒ ተጠቅመን አናቅም። እዚህ ጋራ ባህር ስፓይሲ ፋብሪካ ብላክ ፔፐር በቃ ቤታችሁ ውስጥ ያላችሁን ቅመም እናንተ ጨምሮ ችግር የለውም። ዘይት ዘይቱን በደንብ አድርጉበት ካላችሁ ከዛ ሽንኩርት እዚህ ጋራ ጨምራለሁ። የተቀራውን ከላይ ሀሹ ለመጠቀም ስለምፈልግ ያስቀምጣለሁ ማለት ነው። ጫሁ የሚያቃጥል ስፓይሲ መጠቀም ከፈለጋችሁ ሲራ መጨመር ትችላላችሁ። እና ሩዙ በጣም አጫጭር ነው፣ ብታይሆን አጭር ሩዝ አይመችኝ አልወድም። እኔ የምንጠቀመው ሩዝ ቤት ልክ ሬስቶራንት ውስጥ እንደሚሰራው ሬስቶራንት ውስጥ እንደሚቀርበው አይነት ሩዝ ነው ይመጣልኝ ማለት ነው ሁሌም እና ሴትየዋ ነበረች፣ አልበረች፣ አዘዘች። አልተመቸኝም። አጭር ነው። አጭር ሩዝ አልወድም። አጭር ሩዝ ስሰሩ የሚያስፈልግበት ቦታ አለ። ለዚህ ረጅም ረጅም በተለይ ለብርያኒ በስማማ። አልወድም፣ አጭር ሩዝ በቃ ረጅም ነው የምወድ። እዚህ ጋር ያው እንግዲህ አትክልቶችን ድርድር ድርድር ድርድር አደርጋቸዋለሁ ብቻይ ደስ ብሎኝ አልሰራሁትም። በአጠቃላይ ማለት ለምን ተቀላችሁ ይሄን በቀን ኤነርጂ። እኔ ደሞ ውስጤ ነው የሚረብሽ ቢሰው እንደዛ አረኩት። በቃ በጠቃላይ ይሄ ስጋውን አምጥቼ እንደዛ የዶሮዋን ጨመርኩኝ። የሩዚ ሚስካራ አምጥቼ ድፍት ድፍት አረኩበት። ስናደዱ ይበሳጭ ማለት ነው። ሰራው ቶሎ ቶሎ ነው የሚሄድልኝ እና እንደዛ አረኩኝ ማለት ነው ውዶች፣ እዚህ ጋራ መረቃ ማጂ እንጠቀም ካላችሁ ትችላላችሁ መብታችሁ ነው። ግን ነጭ ስለሆነ ባታረኩበት ይመረጣል ማለት ነው። ይሄው የዶሮ የቀቀልኩበት መረቁን አምጥቼ እንደዚ ደፈ ታረግበታለሁ ማለት ነው። ግን በጣም ነው የሚጣፍጠው፣ በጣም ትወዱታላችሁ። ሰርታችሁ ብቻ ሞክሩት። እንደዚህ ወይን ጨመርኩኝ። እዚህ ጋራ ሆን መጠጥቅ አድርገው በኋላ ነው ገና አልበሰለም በዛ ሰዓት ማለት ነው። እዛ በመጨረሻ ሙቶች ይሄን ይመስላል ማለት ነው። በጣም ይጣፍጣዋል። በዚህ ዘይቱን ፋንታ ሰምናን እንጠቀም ካላችሁ ትችላላችሁ። እሺ ውዶቼ ምን ይመስላል ውዶቼ? መጨረሻ ማለት ነው። አያችኋት ሩዟ አጭር ናት። ሁሌም እንደምንጠቀመ አይነት ሩዝ አይደለም ማለት ነው። እዛ በመጨረሻ የዋሹ ዘቢብ፣ ለውዝ፣ ሽንኩርት እና እንትን ኩዝበራ አሹ፣ ከላይ እንደዚህ በጣም ይጣፍጠው፣ ልዩ ነው። ከወደዳችሁ ስሩና ሞክሩት። ላይክ፣ ኮሜንት፣ ሰብስክራይብ አርጎ አስቀምጡላለሁ። ይሄን ይመስላል። ይህን